ብሌን እናቷ እንዳልሞተች ተነገራት። ከዚህ ቀደም የተነገራት እናቷ ሰላም አረብ ሀገር ሄዳ የእሷን ሕይወት ለመቀየር በዛው እንደቀረች እንድትነግራት ያደረጓት አሳዳጊዋ እናቷን ነበር። ዛሬ ደግሞ ዳግምና እናቱ ከአስራ ሁለት ዓመታት በኋላ ተገናኙ። ነገር ግን አሁን ላይ የብሌን እናት እንዳልሞተችም ዳግም ነገራት። ምን አይነት ግራ የተጋባ ነገር ነው? እናትህ፣ አንተ እድለኛ ሆነህ እናትህን አገኘህ። እናትህን በማገኘትህ ደስተኛ ነኝ። ግን ደግሞ እኔን እማየኮ ሙታለይ ብላ ነግራኛለች። ምን የተደበላለቀ ነገር ነው? አለች እዩልሽ። አንችና እናትሽ እንዳትገናኙ ሆን ብሎ የተሰራ ወጥመር ነበረ። እናቴንም ሊገላት አፍኖ ነበር። ይህንን ለእናትሽ እንደ ሞተች እንድትነገር ያደረጓት እናቴን። እናም አንችም እናትሽን መፈለገሽን እንድታቋሚ ያደረገው ያ አረመኔ አጎትሽ ነበረ። ስለዚህ እናትች በህይወት ና ስራ ቦታም ገብተሽበት የነበረው የእሷ ቤት እንደሆነ ነበረ። አሁንም ግን ብንነግራት ወይም ሄደሽ ማየ ብለሽ ብቴጂ እናትሽን ይሰውቷት ይሆናል። ስለዚህ ነገሮችን መጀመሪያ የባህሉን ወንጀል በደንብ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 እንዳልሞተች ለብሌን ተነገራት። እሱም ማነው የነገራት? እንግዲህ እንደሚታወቀው ዳግም እናቱን ለማገኘት ሲል የበሀይሉን ፊላሽ አውጥቶ እንግዲህ እናቱን ሊገላት የሞከረው ሰውዬ ላይ መስጠት ነበረ። እናም በታዘዘው መሰረት ያንም ፊላሽ ቀስ ብሎ በማውጣትም አውጥቶ ይዞ ሄዶ ለዛ ለሰውዬ በማስረከቡ እናቱን በአይነ ስጋ እንዳገኛት አደረገ። አሁን እንግዲህ ልጄ፣ አንተን እኮ በህይወት እንዳገኘህ የተፈቀደልኝ ጌታ፣ ደሞኮ እኔ ያሳደግኳትን ልጅን ጎድቻታለሁ ብለው እናቱ ነገሩት። አልገባኝም፣ ማየ ምንድን ነው አላቸው። ይውልክ ዳግሜ፣ ብሌን የምትባል ልጅ አሳድጊያት ነበር ቤተሰባታ ብቻ ቅንጣቷን ኑራ አሁን እኔ በቃ አማራጭ ስለሌለኝ ምን ማድረግ ነበረብኝ? አንተን ለማዳን ስል እሷን ገደልኳት ኳት ልጄ አለችው። እማ ምን እያልሽ እንደሆነ አልገባኝም አላቸው። እሷም እዩልክ ልጄ የብሌንን እናት በህይወት እንዳለች አጌተናን ነበር። አራት አስር አመት ሙሉ አረብ ሀገር ሄዳ ልጇንና ህይወቷን ለመቀየር ነበር። በዚህን ሰዓት በሀይሉ ደግሞ አጎቷ ነው ለብሌን። በዛን ሰዓት ሰላም ሰላም ደግሞ የእሱ ፍትናት አደራ ብላ ሰጥታው ሄዳ እሱ ልጅቷን እያሰቃየ ጎዳና ጥሏት አገኘሁኝ እኔ አሳደኳትኝ። ከዛም አሁን ላይ ብሌን እናቴ ናፍቀች ስትል እናቷን አፈላልገን አገኘናት። ላገናኛት ብሌንን እንደቀጠርኳት እና አቶ ሀይሉ ሌላ ሰው ልኮ እኔን ሊያስገድለኝ ሲል የኔም ፎቶ ሲያይ ይህ ምንሽ ነው? የማን ነው ፎቶ ሲላይ ጠየቀኝ። ነገርኩትኝ። ከዛም ልጅሽ በህይወት አለ። ልጅሽ በህይወት እንድታገኝ ከፈለግሽ ምንም ነገር ምንም ስህተት እንዳሰሪ አሁን ብሌንን እናቷ አረብ ሀገር ሙታ እንደቀረች ታስረጃታለች በማለትም አስገደደኝ አለችው። ይህን ጊዜ ዳግም ምንም አየ ሀላት አዎ። ብሌኔንም እናቷ እንደሞተች ሳልወድ በግድ የነገርኳት፣ አይህ አንተን የወለድኩ ልጄን ለማዳን ስል ያሳደግኳትን ልጅ ውሃ በላት። በጣም ተሳዝናል፣ የሚስኪን አለችው። እማዬ ብሌን እኮ እዛ የምሰራበት እኔ የተከራየሁበት ቤት ጎን ነው ምሰራው አላት። ምን አሉ? አዎ፣ እንደውም እዛ ሌላ ልጅ በሷም ሌላ ልጅ ገብታ እናቴ ነኝ ብላ ገብታለች። አለች ቃል የምትባል ሲልም፣ ምን አየህ፣ የተረገመ ሀይሉ የሚባል ሌላ ሰው ልጅ ብሎ ገብታ ንብረቷን ለመዝረፍ ስለፈለገ ነው እንጂ በፍጡም የሰላም ልጅ ብሌናት። ይህን ነገር እንዴት እናደርግ? አንተን ቢያሳጡንስ? አለችው። እማዬ፣ ከዚህ በኋላ የሚመጣ ነገር የለም። ማንም እኔን አያሳጣሽም። እስከ መጨረሻው እውነትን ይዘን እንጋፈጣለን ካልሆነ ግን እንሞታለን፣ አላት። ከዛም ምን አዎ፣ መሞት ማንም ይገለን። የሚገለንማ ሰላም ስላጣን፣ ውስጣችን ሰላም ሲነሳ። አየሽ እማዬ፣ አሁን ሰላምንና ልጇን የእውነት እንዳለች በሕይወት እያወቅሽ ለያይተሻቸው ስትቀሪ ይህን ጊዜ ሰላም ታጫለች ትታመሚያለሽ። ስለዚህ ቀስ ብለን ብሌንን አረጋግተን እናቷ በህይወት እንዳለች ና እዛ የምሰራበት ቤት እሷ እንደሆነች ነግረናት፣ እናቷን ከመጥፎ ነገር እንድትጠብቅ ሰራተኛ መስራ እዛ መቀጠል አለባት። ምክንያቱም እናቲቱንና ልጅቱን ለማለያየት ለመግደል የሚያደርጉት ጥረት አለ እናም መጠንቀቅ አለባት። እዛም ሄዳ ድጋሚ ማድረግ ያለባትን ነገር ታረጋለች አላት። የምርህን ነው ዳግሜ አሉ። እናትየዋም አውማዬ ሰላምን ለመግደል አንድ እዛ የገባች ልጅ አለች እና ብሌን በመርዝ ልትገለን ነው እያሉ እያስመሰለች ያችኛዋ ልጅ ከሰላም ጋር ታጣላታለች። እኔም ብሌን አረመኔ ነፍሰ በላነች ብዬ ብሌን ላይ ሁሉ ተናግሬያታለሁ፣ ግን ቀስ ብዬ አጋጣሚ ስሄድ ብሌንን ለመግደል ጥረት እያደረገች እና ተግባር ላይ የዋለችው ቃል የምትባለዋ እናቷን ገላ እሷን በራሷ ስም ቤቱን ማድረግ ነው የምትፈልገው አላት። ይገርማል። ስለዚህ ለብሌን እናት በሕይወት እንደተነፋፈቁ ሳይለያዩ በሕይወት ደርሰን ብሌንንና እናቷን አንድ በአንድ አገናኝተን ሰላም ልንፈጥር ይገባል አለችው። እሱ የሚሆነው እማዬ ተረጋግተን ነው። ምክንያቱም እኔን ወጥመድ አስገብቶኝ ነው አንቺን ያገተች ወይም ደግሞ እኔና አንቺን ያገናኛለች። የሁሉም ሁኔታ በቅርቡ ያበቃል። ስለዚህ እማዬ ተረጋጊ አሏቸው። እርሳቸውም እሺ ልጄ፣ ችግር የለውም እሺ በማለትም ተስማሙ። ሌላው እጅግ በሚያሳዝን ሁኔታ አሁን ላይ ብሌን በጣም ልቧ ተሰበረ። እንዴት ይሄ ሊሆን ይችላል? ስትልም ብዙ ፈተናዎችን አልፈሻል እናቴ እንደነገረችን፣ እኔም እንዳንችው እናቴን አጥቼ ብዙ ፈተናዎችን አሳልፍ ያለሁ አሁን ግን ፈተናዎቻችን አልፈው ከእናቶቻችን ጋር የደስታ ህይወትን ማጣጣም እንዳለብን በቅርቡ ነው። ስለዚህ አሁን ይሄም ምስጢር አንቺ ምንም ነገር ሳታቂ ያወቅሽ ሳትመስ እናትሽን እዛ ቤት ሰራተኛ ሆነሽ በማገልገል እናትሽንም ራስሽንም መጠበቅ አለብሽ ብሌን። አንቺ አንቺ የዋሃንሽ ግን ደግሞ ቃል ባለፈ ልትገልሽ መርዝ እየመረዘች ሻውን አይቼ ጠጭ ስትልሽ ነው እንደዛ የሰራተኝነት ቃላቶችን ዝቅ አርጌ ተናግሬ ሻውን የደፋሁት ከምትሞች ተናግሬሽ ልብሽ ተሰብሮ አንድ ቀን ስትረጅኝ ይቅር እንደምት ተስፋ ስላደረግኩ ነው። እናም ብሌን መጠንቀቅ አለብሽ አላዳግም። እሷም የእውነት ቃላት የለኝም፣ ይህ ሁሉ የሚሆነው ለምንድን ነው? አለች። እሱ የሚሆነው ለምን ይመስልሻል? ይህ ሁሉ የሚያደርጉብሽ እንትን ገንዘብ፣ የእናትሽን ገንዘብ እናትሽን ከዚቻ ለማሰናብተው በራሳቸው ለማዞር አንቺና እናትሽ ከተገናኛችው ቤቱን በአንቺ ስም ስለምታደርግ እነሱ ገንዘብ በነፃነት አያገኙም ማለት ነው። ስለዚህ እናትሽን ገንዘቧንም ህይወቷንም ልትጠብቂላት ይገባል። ገንዘብ አታድል ጥላሽ ሄደችው። ስለዚህ ገንዘቧን ብታጣ ለፍታ ለፍታ በጣም ትጎዳለች፣ ግን ህይወቷን ብታጣም ደግሞ በጣም ትጎጃለች፣ በጣም ትጎዳለች። ይሄን ነገር በደንብ አስበሽበት እናትሽን መርዳት አለብሽ። አላዳግም አሁን እንግዲህ ብሌንም እሽ ብላ ተስማማች። የአቶ በሀይሉ ወንጀል ፋይል እንግዲህ ከዛኛው ልጅ እጅ ገባ። ዳግም ሁሉንም መስዋዕትነት ከፍሎ እናቱን ነጻ ለማውጣት ሲል የሱ ጃኬት ውስጥ በመግባትም ፊላሹን አገኘ። እናም ከሰላም ክላስ ያ ጃኬት ተሰቅሎም ነበር። ፊላሹን ሲሰጠው፣ እናም ላፕቶፕ ውስጥ አስገብቶ እንዳለ ቪዲዮቹን ሲያይ አሁን እንደፈለክ እናትህ ጋር ሄደህ እናትህን ማግኘትና መጠበቅ ትችላለ። ከዚህ በኋላ ሀይሉም ያበቃለታል በማለት ነገረው። እሱም እሺ በቃ ግን ሌላ ኮተት መዘዝ ነገር እንዳታመጣብኝ በዛው ከጨረሳችሁልኝ ችግር የለውም አለ። አሁን አድርግ የተባልከውን ነገር አድርግሃል። ሌላ ስራ የበሃይሉን ነገር ለኔ ተው በማለትም እንግዲህ ነገረው። እሱም እሺ በማለት ተነጋግረው ስራቸውን መስራት ጀመሩ። እንግዲህ ዳግምም እናቱ ጋር ሰተት ብሎ በመሄድ የተፈጠረውን ነገር እናትየዋ ዳግምን ስታዩ የመጨረሻ ውሪ ብላ አለቀሰች። ዳግምም እናቱ ላይ ተደፍቶ ማልቀስ ጀመረ። በኋላ ላይ ግን ሁሉም ነገር በቅርብ ርቀት እንደሚስተካከልም ተደሰቱ። አሁን ብሌን መታ ምን እያረጋችሁ ነው? ዳግም እንተ ደግሞ እዚህ ምን ታረጋለ? አለችው ብሌን እዚህ ምን ታደርጊያለሽ አላት። ልጆቼ አሉ እንግዲህ፣ የብሌን አሳዳጊ ወይ የማዬ ምንድን ነው፣ ትተዋወቃላችሁ አለች ብሌን። ዳግም ማለት የጠፋብኝ ልጄ ነው። አንቺ ደግሞ ልጄ አለቻት። ምን አለች አ ብሌን። እናቴ ሁሉንም ነገር አጫውታኛለች። ተረጋጊና ቁጭ በይ ብሌን እመኝኝ እናትሽ በሕይወት አለች አልሞተችም፣ አላት። ምን እያልክ ነው? ስንት አይነት ተስፋ ነው የምትሰጡኝ? እናቴ እንደሞተች እኮ እማዬ ነግራኛለች አለችው። እናትሽ ሞታ ሳይሆን እናቴን ወጥመድ ውስጥ ሆን ብለው አስገብተው ላንቺ እንደሞተች አርድታ እኔን ችግር ውስጥ ለመክተት ነበረ። አሁን ሁሉም ነገር አብቅቷል። ስለዚህ አንቺ ብቻ ያ ነገር እስከሚያበቃና እናትሽን እስከምታገኝ ድረስ እናትሽን እዛ ቤት ሰራተኛ መስለሽ እንደቀጥር እንደገባሽው ሰራተኛ ሆነሽ ትቀጤና ከብዙ መጥፎ ነገሮች መጠበቅ አለብሽ። ያን ስልሽ የራስሽን ህይወት አደጋ ላይ ጥለሽ ነው ማለት አይደለም። እናም ከዚህ ቀደም ቃል መርዝ ልታጠጣሽ ነው፣ ሻውን የደፋሁት። ስለዚህ እናትሽንም መርዝ አጠጥታ ንብረቷን ለመውረስ የተላከች አንድ አራዊት አረመኔ ናት። እናም አንቺንም እናትሽንም በስነ ስረ ጠብቄ አላት። ብሌንም ተስማማቻናል። ሰብስክራይ